የአሜሪካው ፕሬዚደንት ዶናልድ ትራምፕ ሩሲያዊ አቻቸው ፕሬዚደንት ቭላዲሚር ፑቲንን ጤና ነስቷቸዋል ሲሉ ወረፉም። ትራምፕ እንደተቆጡት ራሽያ ባለፈው ቅዳሜ ሌሊት እስከ እሁድ አነጋግ ድረስ በሦስት ዓመቱ ጦርነት ታይቶ ባልታወቀ ሁኔታ ዩክሬንን በከፋ የሰው አለባ ወጀብና በሚሳኤል እሩምታ መደብደቧ እንዳላስደሰታቸው ተናግረዋል። ቪላዲሚር ፑቲን ጋር ሁሌም በጣም መልካም ግንኙነት አለኝ ያሉ ፕሬዚደንቱ ትሩዝ በሚሰኘው ማኅበራዊ ገጻቸው ሲጽፉም፣ ነገር ግን የሆነ ነገር ነክቷቸዋል። ፈጽሞ አብደዋል። ሰዎችን በከንቱ ይገድላሉ። ልብ አድርጉ፣ ወታደሮችን አላልኩም። ያለምንም ምክንያት የዩክሬን ከተሞች ላይ ሚሳይሎችና ሰው አልቦች ይተኩሳሉ ብለዋል። ትራምፕ የዩክሬኑን ፕሬዚደንት ቮሎዲሚር ዘለንስኪንም ከአፋቸው ጥሩ የማይወጣ ሲሉ ዘልፈዋቸዋል። ዘለንስኪ ከሌሊቱ ድብደባ በኋላ እሁድ ዕለት በቴሌግራም ገጻቸው ባሰፍሮት መልእክት ፑቲን የሚያደርጉትን እንዲያደርጉ ያደፋፈራቸው የአሜሪካ ዝምታ ነው ሲሉ ዋሽንግተንን ኮንነው ነበር። እንደዚሁ ሁሉ አሉ ትራምፕ ጽሁፋቸውን ሲቀጥሉ፣ እንደዚሁ ሁሉ ዘለንስኪ እንዲህ በመናገራቸው ለሀገራቸው ያደረጉት አንድም ጥቅም የለም። ከአፋቸው የሚወጣ ሁሉ ችግር ፈጣሪ ነው። ደስ አይለኝም። ቢያቆሙ ይሻላል ሲሉ ገልጸዋል። ከቀዳሚ ሌሊት እስከ እሁድ አጥቢያ በተካሄደው የራሽያ የሰው አልባ ወጀብና የሚሳይል ሮምታም በተለያዩ የሀገሪቱ ክፍሎች ቢያንስ 12 ሰዎች ሲገደሉ በደርዘኖች የሚቆጠሩ ቆስለዋል። ፕሬዚደንት ቭላዲሚር ፑቲን የ30 ቀናት የተኩስ አቆም ስምምነትን ያለምንም ቅድመ ሁኔታ እንዲቀበሉ የሚደረግባቸው ግፊት አይሏል። ፕሬዚደንት ትራምፕ እሁድ ምሽት ለጋዜጠኞች በሰጡት ተጨማሪ መግለጫ እስካሁን የነበራቸው ተጨማሪ ማዕቀብ ያለመጣል አቋማቸውን እንደሚቀይሩ አመልክተዋል። ተጨማሪ ማዕቀቦች ለመጣል እያሰብኩ ነው ብለዋል። ጦርነቱን ለማስቆም በሚቻልበት ሁኔታ ላይ የዛሬ ሳምንት ከሩሲያው አቻቸው ቭላድሚር ፑቲን ጋር ሁለት ሰዓት የፈጀ የስልክ ልውውጥ ያደረጉት ትራምፕ በትናንት መግለጫቸው ግራ እንደተጋቡ አመልክተዋል። በድርድሮች መሃል ነው የምንገኘው፣ እሳቸው ግን ኪየቭ እና ሌሎች ከተሞች ላይ ሮኬት ያዘንባሉ ሲሉም ለጋዜጠኞች በሰጡት መግለጫ ገልጸዋል። ፕሬዚዳንቱ የትናንት መግለጫቸውን ሲያሳርጉ እንዳስጠነቀቁት ሩሲያ ዩክሬንን ጠቅልሎ የመውሰድ ፍላጎት ከሆነ ያላት እንግዲያውስ ሩሲያ ትወድቃለች ብለዋል።